የሚገባውት ዘመናዊነት ወሊን፣ ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማኅበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና፣ መደዋወያ፣ መጻጻፊያና የመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪን ሾትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀን ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል። ይህ አዋዜ የሰበር ነው። ኔቶ የጦር አውሮፕላን አብራሪዎቹ የአየር ክልል የጣሱ የራሽያ የጦር ጄቶችና ሰዋልቦችን በቀላሉ መጥተው እንዲጥሉ የሚያግዛቸው የግዳጅ አፈጻጽም ሕጎችን የማቅለል ውይይት እያደረገ መሆኑ ተሰማ። ይህ የኔቶ እርምጃ የመጣው አያሌ የኔቶ የአየር ክልሎችና አየር ማለፊያዎች በበርካታ ሰዋልቦች መጣሳቸው ከተዘገበ በኋላ ነው። የዩክሬን ራሽያ ጦርነት መባባሱን ተከትሎ የራሽያና የኔቶ ውጥረትም እየጨመረና እየጋለ በመምጣት ላይ ሲሆን አንዳንዶች ለቀጥተኛ ፍልሚያ በእጅጉ ተቃርቧል ይላሉ። ፕሬዚደንት ዶናልድ ትራምፕ እንደ ኔቶ መሪ አገር የቃል ኪዳኑ የጦር ጀቶች የአየር ክልል የጣሱ የራሽያ ጀቶችን ያለምንም አንጃ ግራንጃ ቀንድበው እንዲጥሏቸው ማዘዛቸው አይዘነጋም። ፋይናንሽል ታይምስ አራት ያልታወቁ የኔቶ ባለሥልጣኖችን ጠቅሶ እንደገለጸው የኔቶ አባል አገራት እየጨመረ ለመጣው የራሽያ ጠባጫሪነት ፓይለቶቹ የራሽያ የጦር ጀቶች ወይም ሰዋልቦች ላይ በቀላሉ የተኩስ እርምጃ ለመወሰን ይችሉ ዘንድ የአፈጻጸም ህገ ደንቦች እንዲቃለሉላቸው ማድረግና የታጠቁ ሰዋልቦችን በራሽያ ድንበር ዙሪያ ማንቀሳቀስን ጨምሮ ተጨማሪ ሀያል ምላሾችን ለመስጠት እየተወያዩ ነው። የራሽያን የአየር ክልል ጣሺ ሰው አልቦችን ለማባረር የጦር ጀት ማስነሳት ኔቶን የገንዘብ ኪሳራ እያበዛበት ነው። የግዳጅ አፈጻጸም ህጎችን የሚያቀል ውይይት እንዲደረግ ፊት መሪ የሆኑት በፈረንሳይና በእንግሊዝ የተደገፉ ከራሺያ ጋር የሚዋሰኑና የቅርብ የግንባር ሀገራት ናቸው እነ ኢስቶኒያና ፖላንድ። ፕሬዚደንት ዶናልድ ትራምፕ ከጥቂት ሳምንታት በፊት አየር ክልል የጣሱ የራሽያን የጦር ጀቶች መታችው ጣሉ ማለታቸውን ተከትሎም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዲህ አይነቱ ፉከራ ያለውን ጦርነት ትበልጥ የሚያጦዝ ነው ማለታቸው አይዘነጋም። በፈረንጅ አቆጣጠር ሴፕቴምበር 10 በኢትዮጵያ ጳጉሜ አምስት ቀን የፖላንድ ጦር የአየር ክልሉን የጣሱ ያላቸውን የራሺያ ሰው አልቦች መትቶ መጣሉ አይዘነጋም። ክስተቱ በራሺያና በኔቶ ኃይሎች መካከል የተፈጠረ የመጀመሪያው ግጭት ነው። ከፖላንድ በኋላ ደግሞ የራሺያ ሦስት የጦር ጀቶች ልዕለ ፍጡነ ድምፁን ካንዛል ሚሳኤል ታጥቀው የኤስቶኒያን የአየር ክልል ውስጥ ለ12 ደቂቃ ያህል መቆየታቸውና 10 ኪሎ ሜትር ያህል ጠልቀው መግባታቸው አይዘነጋም። ከዚህም በተጨማሪ ሌሎች የኔቶ አባል አገራት ሮማኒያና ዴንማርክ፣ አሁን በቅርቡ ደግሞ ጀርመንና ቤልጅግ በአየር ክልሎቻቸው ከየትና የማን እንደሆኑ ያልታወቁ ሰው አልቦች በረራ ሲያስጨንቃቸው ቆይቷል። በመሆኑም ኔቶ እነዚህን የአየር ክልሎች የሚጥሱ ሰው አልቦችን የሚያነፈንፍ ድካቸውን የሚከታተልና ከጉዞአቸውም የሚያጨናግፍ ፈጣን ሁኔታ እንዲፈጠር ጥሪ አስተጋብቷል። የአውሮፓ ኅብረትም ለራሺያ ትንኮሳዎች ምላሽ የራሱን እርምጃዎች ለመውሰድ የበኩሉን ዝግጅት እያደረገ መሆኑ ታውቋል። የአውሮፓ ኮሚሽን ፕሬዚደንት ኡርሴላ ፎን ደር ሊየን አውሮፓን ያስጨነቃት የሰው አልቦች ወረራም ሆን ተብሎ የማንና ከየት የሚለው ያልታወቀበት በአውሮፓ ላይ የተከፈተ ዘመቻ ነው አውሮፓ ምላሽ መስጠት አለባት ብለዋል ወይዘሮዋ። ሲያክሉም እነዚህ የአየር ክልል ጥሰቶች በቀላሉ ሊስተባበሉ በሚችሉባቸው ሁኔታ አመቺነት ለራሳቸው ፈጥረው እየተካሄዱ የሚገኙ ናቸው። ይህ ያልተጠና ዝም ብሎ ጥቃት አይደለም አሉ ወይዘሮዋ። ዜጎቻችንን ለመረበሽ፣ ጽናታችንን ለመፈተን፣ ኅብረታችንን ለመከፋፈልና ለዩክሬን ያለንን ድጋፍ ለማዳከም የተጠናና ወጥነት ያለው ነገሮችን ማባባስ ዘመቻ ወይም መባል ባለበት ስሙ ባለብዙ ፈርጅ ጥቃት ወይም ሃይብሪድ ወርፌር ነው ብለዋል። የቀድሞ የሶቪየት ሕብረት ፕሬዚደንት እና የራሽያ ብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ በዚህ ሳምንት በቴሌግራም ገጻቸው ሲጽፉ የአውሮፓ ከተሞች ባልታወቁ ሰው አልቦች ወረርሽኝ ተጨናንቋል። ሰው አልቦቹ ሁሉም ቦታ ነው የሚታዩት። ወታደራዊ ጦር ሰፈሮች፣ የአየር ማረፊያዎች፣ መስኮችና ከከተሞች በላይ ሰማዩ አይቀራቸውም። ሁሉም ቦታ ነው የታዩት፣ የማን እንደሆኑ ግን አልታወቀም፣ ወይም ግልጽ አይደለም ብለው ነበር። ይህ በእንዲህ እንዳለም የራሽያ ፕሬዚደንት ቭላዲሚር ፑቲን በ2024 ታህሳስ ወር የአዘርባጃንን አየር መንገድ አውሮፕላን መጥቶ በመጣል 38 ሰዎችን የገደለው የአየር መከላከያ ኃይላችን ተኩስ ነው ሲሉ መግለጻቸው ተሰማ። የአየር መከላከያ ኃይሎቻቸው በወቅቱ የዩክሬን ሰዋልቦችን በራሽያ ግዛት ውስጥ ድካቸውን አግኝተው ስለነበር ነው ብለዋል ፑቲን። ለደረሰው አሰቃቂ ነገር ብዙ ምክንያቶች ቢኖሩም አንዱ ግን በራሽያ ግዛት ውስጥ የዩክሬን ሰው አልቦች መኖር ነበር ብለዋል ፑቲን። ይህን ያሉት ወይም የተናገሩት ከአዘርባይጃኑ ፕሬዚደንት አልሃም አሊየሽ ጋር ተገናኝተው በተነጋገሩበት ወቅት መሆኑን ታስ አስታውቋል። ሁለቱ መሪዎች የተገናኙት የቀድሞ ሶቪየት ኅብረት አገራት የመሪዎች ስብሰባ ላይ ለመገኘት በሄዱባቸውም የታጂኪስታን ዋና ከተማ ዱሻምፔ ውስጥ ነው። የአዘርባጃን አየር መንገድ የበረራ ቁጥር 8240 በወቅቱ ዲሰምበር 25፣ 2024 ከባኮ ወደ ቸቺንያ ዋና ከተማ ግሮዥኒ እየበረረ ነበር። በራሽያ የመከላከያ ሚሳኤል ቢመታም፣ ፓይለቱ ምዕራባዊ ካዛክስታን ውስጥ ሊያሳርፎ ሞክሯል። ካሳፍራቸው 67 ሰዎች 29 ሰዎች መትረፋቸው አይዘነጋም ፑቲን ሁለቱ የራሽያ የአየር መከላከያ ሚሳኤሎች አውሮፕላኑን በቀጥታ አልመቱም ይላሉ። ይሁን እንጂ አጠገቡ በመፈንዳታቸው አደጋው ሊደርስ ችሏል ብለዋል። ኢሳይያስ እንደምትሰማው እንግዲህ በተለይ በቅርብ ጊዜ እኛም ግራም ያጋባ ነው በዩፎ ደረጃ ያልታወቁ በራሪ ነገሮች በሚለው መንፈስ አሁን እንደሰማው እነ ቤልጂክ እነ ጀርመን ከእነሱ በፊት ደግሞ እነ ዴንማርክ እና ሮማንያ ኡታ ሲያሰሙ ነበረ። ራሳቸው ዲሚትሪ ፔስኮቭ በትክክል እንደገለጹት በአየር ማረፊያዎች፣ በመስኮች፣ በከተማዎች ሰማይ ላይ እና በእነዚህ ሰው አልቦች ይታዩ ነበረ እና አየር መንገዱ አየር ማረፊያዎች ብዙ ጊዜ ተዘግተዋል። እነሱ በታዩበት ጊዜ ሰው አልቦችን ከአካባቢው ሰማይ ማስወገድ እስኪቻል የተዘጋጁ ለበረራ የተዘጋጁ አውሮፕላኖች እንዲቆዩ ተደርገዋል። ሊያርፍ እየመጣ የነበረ አውሮፕላን ተከልክሏል እና ይሄ በተለይ አውሮፕላኖችን ሲያስጨንቃቸው የነበረ ዋናው ምክንያት ምንም እንኳ ራሺያ ናት የሚለው እምነታቸውና ግምታቸው እንዳለ ቢሆንም በተጨባጭ ግን ከዚህ ቦታ የተነሳ የከሌነው ነው ለማለት በማይችልበት ሁኔታ ነው ይሄ የሰው አልባ ወረርሽኝ የደረሰ ያለው እና አሁን ሁሉም የተስማሙበት የአውሮፓ ኮሚሽን ፕሬዚደንቷ ባሉት የሃይብሪድ ወርፌር ወይም ደግሞ ይሄ ባለብዙ ዘርፍ ውጊያ የሚል መደምደሚያ ላይ ነው የደረሱት። ራሺያ የምታካሄዳቸው ባለብዙ ዘርፍ ውጊያ አካል የሚል ነው። በእርግጥም ዓለም በአየር ላይ የሚንሳፈፉት ድሮኖች የማን እንደሆኑ ባለቤታቸው ማን እንደሆነ ካልታወቀ ሩሲያ እንኳን ሆና ቢሆን ይሄንን ቴክኖሎጂ መጠቀሟ በራሱ አንድ የተለየ ነገር አይደለም ወይ? በሌላ መልኩ ደግሞ የሩሲያ ነው ብለን ካሰብን ኔቶ ይሄንን ቢመታው ምንድን ነው ሊፈጠር የሚችለው? እጅግ በጣም ከባድ እና ወደ ተወሳሰበ ነገር ውስጥ አይገቡም ወይ?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 በቀላል ያከፋፈሉ ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የበዓል ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ሰው አልቦቹ ናቹራሊ ተመተዋል። የእነሱ መመታት አይደለም። ሰው አልቦች በጣም በርካሽ ዋጋ የሚሰሩ ናቸው። አይነታቸውም የተለያየ ነው። ነገር ግን እነሱን ለመምታት ወይም እነሱን ተከታትሎ ለማውረድ የምታስነሳው የጦር ጀቶችን ነው እና የሚያስከትሉብኝ ኪሳራ ከፍተኛ ነው። ሁለተኛ በእነዚህ በተለይ ከሳይበር አታክ ጋር ከኢንተርኔት ጥቃት ጋር በተዛመደ ሁኔታ አሁን አውሮፓያኖቹ እያሉ ያሉት የተለያየ አይነት ጦርነት እየተከፈተብን ነው በራሺያ የሚል ነው። እዚህ ላይ ራሽያ ራሳቸው ፕሬዚደንት ቭላዲሚር ፑቲን በሁለታችን መካከል ጦርነት ይከፍታል ብለዋል። በኔቶና በራሽያ ይሄ ቢሆን ነገር ግን እንደሰማኸው በአሁኑ ሰዓት የአውሮፕ ኔቶ እየተወያየ ያለው የራሽያን የጦር ጀቶች የአውሮፓን ሰማይ ጥሰው የሚገኙበት ጊዜ ለመምታት ነው። ፓይለቶች ይህን ውሳኔ ለመውሰድ ውሳኔ ላይ ቶሎ ለመድረስ የሚያስችላቸውን አንዳንድ አሳሪ ህጎችን አሳሪ አሰራሮችን የመቀነስ ውይይት ነው። እነዛ ነገሮች ከተመቻቹላቸው ለምሳሌ ኢስቶኒያ ገብቶ የነበሩትን ሶስት የጦር ጀቶች የጣሊያና የስዊድን ኤፍ ሰላሳ አምስት የጦር ጀቶች ወደ መጥቶ ወደ መጣሉ ወይም ወደ አየር ለአየር ውጊያ የሄዱ ነበረ የአሰራር ለውጥ የሚኖር የግዳጅ አፈጻጸም ኤንጌጅመንት ሩል የላላ ቢሆን ወይም ደግሞ ለፓይለቱ ብዙ እድል የራሱን ውሳኔ እንዲወስድ ብዙ እድል የሚሰጥ ቢሆን ኖሮ ማለት ነው። ስለዚህ አሁን ወደዛ ወደ ማድረግ ነው እየሄዱ ያሉት እና ይሄ ደግሞ በሌላ አነጋገር እስካሁን የሚደርሱትን ቅድም የሰው አልቦች ወረርሽኝ ያለውን ሁሉ የራሺያ አድርገው በመመልከት የባሰ እና የከበደ እርምጃ መውሰዳቸው ነው። በእርግጥ ዓለም ሩሲያኖቹ የድሮኖቹ ባለቤት እኛንን እስካላሉ ድረስ ኔቶ የሩሲያ መሆናቸውን የሚያረጋግጥበት መንገድ እስካላገኘ ድረስ ድሮኖቹ ቢመቱም ባለቤታቸው ማን እንደሆነ አይታወቅም ማለት ይቻላል።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 መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። እንግዲህ አንደኛ ማየት ያለብን አሁን ዲሚትሪ ማን ነው ዲሚትሪ ሜድቬዴቭ ያሉትን በቴሌግራም ገጻቸው ላይ ያሉትን በዜናው ላይ ሰምታል። እነዚህ የተባሉት ነገሮች መፈጠራቸው እሙን መሆኑን ራሺያም እያረጋገጠች ነው። የዴንማርክን አየር ማረፊያ ኦልሞስት አላሰራ ብለው የነበሩ ሰው አልቦች እንዳልኩ እንግዲህ በየትኛውም መስኮች ማለት በየትኛውም ቦታ ላይ ማለት ነው፣ እንደገና በከተሞች ላይ በመሳሰለው ተቋማት ላይ የሚበሩ ወይም ሲበሩ ታገኛለ ማለት ነው። እነዚህ ሰው አልቦች እና እነዚህን አውሮፓውያኑ የደረሱበት ድምዳሜ ራሽያ ናት የሚል ነው። አሁን ራሽያ ይሄንን እንደዚህ አይነት ነገር ለምሳሌ ያክል ራሽያ በፖላንድ፣ በኢስቶኒያ በተለይ በኢስቶኒያ የአየር ክልል ጥሷል የሚለውን ክስ አልተቀበለችም፣ እና ራሳቸው ኔቶዎች ለራሳቸው እንዲመቻቸው እንትን ኬዝ እየፈጠሩ ነው በማለት የካደችው ነገር ነው። ነገር ግን አሁን እንደምትሰማው በዚህ በዴንማርክ፣ በጀርመን፣ በሮማንያ አሁን ባልኩ ተቋሞችና በሰማዮቻቸው ላይ ድንገት የሚታዩ እና ወረርሽኝ ብለው ራሳቸው ሜድቬዴቭ ጠርቷቸዋል። እነዛ ነገሮች መኖሩን አምነዋ አምናለች ራሽያ። ይሄን ደግሞ አውሮፓውያኑ ካለራሽያ የሚያደርገው ነገር የለም። ራሽያ በዚህ ብቻ አይደለም፣ የሳይበር አታክ ምልህ ይሄ የኢንተርኔት ጥቃት ኢቨን በአንዳንድ የሰዓት ማስነሳት የመሳሰሉ ነገሮች ላይም ተጠያቂ አረገዋታል። እኔ አይደለሁም ብላ ልታስተባብል የምትችልበትን ሁኔታ እየፈጠረች ያላቋረጠ ጥቃት ግን በአውሮፓ ላይ እያደረገች ነው የሚል አቋም ነው የያዙት። እና ይሄ የተባለው ወረርሽኝ ደግሞ እንደተከሰተባቸው ራሷ ራሺያ ያልካደችው ነገር ነው። ስለዚህ አሁን የአውሮፓ ህብረትም ሆነ ኔቶ ለዚህ ምላሽ ለመስጠት ነው ውይይት ያደረጉት። ስለዚህ አሁን ኔቶ ከዚህ በኋላ የአየር ክልል ጥሶ የሚገኝ የራሺያ ኔጦ እርጀት ፓይለቱ መጥቶ እንዲጥለው የሚያቀልለት የህግ አሰራር ለመቀየስ ነው የተሰበሰቡት። እና ምንድነው እኛ ልንም የጀመር ነው ባይ ናቸው። ኔቶ ላይ አክቸዋሊ ጥቃት እያካሄደች የምትገኘው ራሽያ ናት ነው። ለምሳሌ ከዚህ በፊት እንዳልኩ በዘመነ ጆ ባይደን ጊዜ በሶስት በጦርነቱ ሂደት ላይ አንድም የራሽያ ሰው አልቦች ወደ ኔቶ የአየር ክልል ጥሰው የገቡበት ሁኔታ የለም። አሁን ፖላንድ ላይ 19 ናቸው የተባለው ናይ ኢስቶኒያ ደግሞ በተደጋጋሚ ነው የአየር ክልል የሚጣሰው። የባለፈው ግን የተለየ የሚያደርገው ኪንዛል የተባለውን ሌላ ፍጡነ ድምፅ ሚሳይል የታጠቁ ሶስት ሚግ 31 ጦር ጀቶች አስር ኪሎ ሜትር ድረስ ወደ ዋና ከተማ አቅጣጫ እየበረሩ የተመላለሱ 12 ደቂቃ ያህል ቆይተው ነው የሄዱት የኔቶ ኤፍ 35ቶች ጣሊያንና ስዊድን እስኪያባረሯቸው ድረስ ማለት ነው። ስለዚህ አሁን ይሄ ነገር በጣም ተደጋግሞ ሩማንያ ተመሳሳይ ክስ አላት። አሁን ደግሞ ለየት ባለ መልኩ የነ ጀርመንን የነ ዴንማርክን ስታመጣው እንደውም አንድ ዘገባ ምን የሚል አንብብ ያለው ፕሮባብሊ እኮ አውሮፓ ጦርነት ላይ ትሆናለች አሜሪካ አልተገለጠላት ስለሆነ ብቻ ነው የሚል ነው። ምክንያቱም አሁን ባለ ሁኔታ አውሮፓ ጦርነት ለመቋቋም የሚያስችሏት ሁኔታዎች በቂ ዝግጅት ተደረገባቸው አይደሉም። ለሰማንያ ዓመት ለሰማንያ ዓመት የሰላም ሻንጣ ውስጥ ራሷን ቆልፋ የኖረች ነች አውሮፓ። በሌላ በኩል ግን እነ ራሽያ ወይም በጠላትነት ራሽያ በቂ ዝግጅት አድርጋለች በመሳሪያ ምርቷ በሁሉም ነገር፣ ስለዚህ አሁን አሜሪካ ሪሊ አውሮፓውን ጥቃት ውስጥ ነው ብለው እስከ ማመን ደረጃ ያሉበት ሁኔታ ነው የሚገኙት እና እነዚህ ያልኩ ደግሞ ያንን ሁኔታ የሚያባብሱ በዛ ላይ አምጥተ የዶናልድ ትራምፕን የአየር ክልሉን የጣሰ የትኛውንም የራሽያ የጦር ጄት ምቱት ማለት የዘጠና ቢሊዮን ዶላር ጦር መሳሪያ ለዩክሬን ለመሸጥ ምርጥ መሳሪያዎችን ለመሸጥ መወሰን ረጅም ርቀት ሚቹን ሚቹን ቶማሃውክ ሚሳይል ለዩክሬን ለመሸጥና እነዚህ ነገሮች ግምት ውስጥ ሲገቡ ዩክሬን በመልሶ ማጥቃት ግዛቶቿን ከራሽያ መንጠቅ እንደምትችል ባክ በ2014 የተወሰነባትን ክሬሚያ ልሳነ ምድር ሁሉ ማስመለስ እንደማይሳናት ብሎም አስፈላጊ ሆኖ ከተገኘ አልፋ ገብታ የራሽያን ግዛት መያዝ ይችላለች እስከሚል መግለጫ ድረስ ደምረህ ስታየው በኔቶና በራሽያ መካከል ጦርነት ሊነሳ አፋፍ ላይ ነው ብንል ምንም አይነት ማጋነን የለውም። ይሄንን ደሞ ራሷ ራሽያ ብለዋለች። ከዚህ ኒውክሌር መታጠቅ ከሚችለው የቶማሃውክ ሚሳይል ለዩክሬን ለመስጠት ከመነጋገር ሀሳብ ጀምሮ አሜሪካ እዛ ላይ ያለችው የዘጠና ቢሊዮን ዶላር የመሳሪያ ሽያጭን ተከትሎ ይሄ በአሜሪካና በራሽያ መካከል ያለውን ግንኙነት ከትራምፕ በኋላ የመጣና ትልቅ ተስፋ የጣለበት ነው መሰረቱን እያፈራረሰው ነው በማለት ነው የራሽያ ምክትል ውጭ ጉዳይ ሚኒስትር ለፓርላማ ባለፈው ሮብ የተናገሩት። በሁለቱ ሀገሮች መካከል ተረፈ የሚባል ግንኙነት እንደሌለን የተናገሩት። ስለዚህ ራሽያ እስካሁን ድረስ ምላሾቿ በጣም በጥንቃቄ እየተሰጡ ነው ያሉት። ዶናልድ ትራምፕ ይህንን መሳሪያ እንዳይሰጡን አሁን ጥረት እየተደረገ ያለው የመሳሪያዎቹ መሰጠት ግን አጠቃላይ ሁኔታውን በከፍተኛ ደረጃ ሊለውጠው የሚችል ነው ብለዋል። ቭላዲሚር ፑቲን ጌም ቼንጀር ነው ወደ ማለት የሚሄድ መግለጫ ነው የሰጡት። በጦርነቱ ሂደት ውስጥ አዲስ ነገር አዲስ አባባሽ የጦርነቱን ባህሪ ሊለውጥ አቅም ያለው መሳሪያ ተደርጎ ነው የተቆጠረው። ይሄ ቶም ሃኩ እነዚህን ነገሮች ደምረ ስትመለከት አይገርምም በኔቶና በራሽያ መካከል ይፋ ግጭት ሊፈጠር አፋፍ ላይ ነው መባሉ። በአንድ ወቅት አሜሪካ ከጃፓን ጋር ባደረገችው ጦርነት አማራጭ ባጣችበት ሁኔታ ኒኩለር ተጠቅማለች። አሁን ደግሞ ሩሲያ አውሮፓ ሙሉ በሙሉ ሊባል በሚችል መልኩ አሜሪካን ጨምሮ ሁሉም በሩሲያ ላይ እስከ ዘመቱ ድረስ ውጥረቱ በሩሲያ ላይ እየጨመረ ከመጣ እንደው የቀረ ቢቀር ታክቲካል ልትጠቀም አትችልም ወይ? አለም እንደው ከዓለም ነባራዊ ሁኔታ በመነሳት አንተ እንደው ማብራሪያ እንድትሰጥበት ስለፈለግኩ ነው። ኖ አሁን ባለው የቴክኖሎጂ እውነታ አንዱ ሌላውን ሊሰልልባቸው የሚችልባቸው መንገዶች ከመብዛታቸው የተነሳ ሰርፕራይዝ አይኖርም። ማንኛውንም የኒክሌር ጥቃት ለማድረግ ራሽያ መሰናዳት ሲጀመር አሜሪካኖች ያውቃሉ። ስለዚህ የአጸፌታ የኒክሌር ምላሽ መሰናዳት ነው የሚያደርጉት፣ ወዲያው ነው። ስለዚህ በዚህ የተነሳ የኒክሌር ጦርነትን ታሳቢ አድርገው አይደለም አሁን የሚንቀሳቀሱት እና የኒክሌር ጦርነት ኒውክሊየር ለመተኮስ የሚያበቃ ሁኔታ የለም ብለው ነው የሚያምኑት። ይሄ ደግሞ ኔቶ እየነገሩ ያሉት ለዚህ ሁሉ እየተዳረጉ ያሉት በራሺያ ምክንያት እንደሆነ ነው እየነገሩ ያሉት። አሁን እኛ ሌላው ህዝብ የመጣው ሲመጣ መቀበል ነው እንጂ ዳኛ ሆነ ፍርድ የምትሰጥበት ነገር የለም። ኔቶ ወደ ጦርነት ውስጥ ቢገባ ራሺያን ልቀጣ ገባ አይልህም። የራሺያንን ጥቃት ለመከላከል ገባን፣ ጀመርን ነው የሚልህ ራሽያም ኔቶ ራሽያን የማጥፋት እቅዱን ለማሳካት የግፍ ወረራ ጥቃት ራሽያ ላይ ሰነዘረ ነው የምትልህ። ስለዚህ ግን የኒውክሌርን ጉዳይ እያነሳኸው ሰርፕራይዝ የለም። ማንኛውም የኒውክሌር እንቅስቃሴ በሌሎች ወገን ግልጽ ነው። ስለዚህ ተመሳሳይ ዝግጅት ነው በአንተም ላይ የሚደረገው። ይህ አንዱ ነው። አንተን ለመከራከር ሳይሆን ተጨማሪ መረጃ ለመስጠት አሜሪካ በጃፓን ላይ ያደረገችው የኒኩሌር ጥቃት አማራጭ ስላልነበራት አይደለም። ራሷ ዋናዋን ሜንላንድ ጃፓንን መውረር ያስፈልጋት ነበረ። ጃፓን የተለያዩ ደሴቶች አሏት። በደሴቶቿ ላይ ብዙ ውጊያ አድርጋለች አሜሪካ። ብዙ ሰው ተሰውቷል። ዋና ሜንላንድ ጃፓንን በከፍተኛ ደረጃ በአየር የቦምብ ድብደባ ካርፔት ቦምቢንግ ብዙ ጉዳት ደርሶባታል። ይሁንና ጃፓኖች በጣም ቁርጠኛ ስለነበሩ እንደውም በታሪክ እንደምናውቀው ሸምበቆ ሁሉ እንደ ጩቤ ቀርጸው ገለን ሞታሊን የሚል ነገር ስለነበራቸው በጊዜው አሜሪካ ጃፓኖችን ብትወር ኖሮ በመቶ ሺዎች የሚቆጠሩ ወታደሮች ልታጣ የምትችልበት ጃፓን ግን ሚሊዮኖች ሊሞቱባት የሚችሉበት ሁኔታ ሊፈጠር ይችል ነበር። ስለዚህ በወቅቱ የኒውክሌር እርምጃ ሊታሰብ የቻለው የኒክሌር ቦምባቸው ስለደረሰ ነው። ስለዚህ አንደኛ ጃፓንን የመውረሩንና መስዋዕትነት የመክፈሉን ነገር ያስቀርላቸዋል። ሁለተኛ መሳሪያቸውን በተግባር ፈትነው ማየት ይፈልጋሉ። ኃያልነታቸውን ማረጋገጥ ከዚህ የተሻለ እድንና አጋጣሚ አይኖር ስለነበረ ፕሬዚደንት ሩማን ሁለት አቶሚክ ቦምቦችን የነበረቻቸውን በወቅቱ ያን እሷነች ሂሮሽማና ናጋሳኪ ላይ ከሺህ በላይ ሰው መግደል ችለዋል። በሶስት ቀን ልዩነት እና ያም ጃፓን እጇን እንድትሰጥ አድርጓል። አሁን ከዛ ተምረን አሁን ያለውን ሁኔታ ደግሞ ለመግለጽም ያስቸግራል። አሁን ሃይድሮጅን ቦምብ ኒውክሌር ቦምብ ነው ያለው። በዓለማችን ያሉት የኒውክሌር አረሮች ክምችት እችል የምንኖርበትን ዓለም ሳይንቲስቶቹ እንደሚነግሩን ነው አንድ ሺህ ጊዜ እየቀሰቀሰ መግደልና ማጥፋት የሚችል ነው። ስለዚህ አሁን እንደዚህ አይነት ውሳኔ ውስጥ በእንዲህ አይነት ምክንያት ይገባል ተብሎ አይታሰብም። ስለዚህ ይሄ ሆነ ያለው ሁኔታ ነው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት። ወሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎ ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋዋያ መጻጻፊያና እየመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማኅበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም እስክሪን ሾትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚያ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን፣ ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነህ ዋሴ